በእግር መጫወት አትችልም ተብዬ መቀነሴ ለዛሬ አብቅቶኛል ሲል ሰይድ ሀብታሙ ተናገረም። ዘገባዊ መላኩ ወደ ሰንበት ነው እንደሚከተለው ይቀርባል። የወቅቱ የሐዋሳ ከተማና የኢትዮጵያ ብሔራዊ ቡድን ግብ ጠባቂ ሰይድ ሀብታሙ ከብስራት ቴሌቪዥን የዩቲዩብ ቻናል ጋር ባደረገው ቆይታ ዛሬ ላገኘው እውቀትና ክብር የበቃው ከኢትዮጵያ ብሔራዊ ቡድን በእግር ኳስ መጫወት አትችልም በሚል መቀነሱ እንደሆነ ተናገረም። ሰይድ ሀብታሙ በአሁኑ ወቅት በኢትዮጵያ ኳስን በምቾትና በማራኪ ሁኔታ በእግር ከሚጫወቱ ግብ ጠባቂዎች ቀዳሚ ወይም ግንባር ቀደሙ ነው። ይህ ደግሞ በክለብም ሆነ በብሔራዊ ቡድን አሰልጣኞች ተመራጩ ግብ ጠባቂ እንዲሆን አድርጎታል። የኢትዮጵያ ብሔራዊ ቡድን ባለፉት ሶስት ዓመታት በሶስት አሰልጣኞች ሲሰለጥን በሶስቱም አሰልጣኞች ቀዳሚ ተመራጭ ግብ ጠባቂ መሆን የቻለው ሰይድ ሀብታሙ ነው። ሰይድ ሀብታሙ በራስ መተማመኑ የግብ ጠባቂ ክህሎቱ፣ ዲፍረቱና ሌሎች ጠንካራ ጎኖቹ ቢኖሩትም ከሌሎች እንዲለይና እንዲበልጥ ያደረገው ግን በዘመናዊ እግር ኳስ ለቡድኑ እንቅስቃሴ ቆልፍ ሚና በሚጫወተው የበረኛ በግር የሚያጫወት ክህሎት ምርጥ መሆኑ እሱን ከሌሎች ምርጫ ብልጫ እንዲሆን እንዳደረገ በጉዳዩ ዙሪያ ያነጋገር ናቸው። ጠባቂ ሰይድ ሀብታሙ ታዲያ ይህ ሊሆን የቻለበት አጋጣሚ ለብስራት ቴሌቪዥን የኢትዮ ቻናል ገልጿል። ሰይድ ሀብታሙ ዛሬ ኳስ በግር መጫወቱ ከሌሎች እንዲለይ እንዲበልጥና የሀገሪቱ ቁጥር አንድ ግብ ጠባቂ እንዲሆን ቢያደርገው ለብሔራዊ ለመጀመሪያ ጊዜ የተመረጠው ግን ይህ ኳሊቲ አለህ በሚል አልነበረም። እንዳውም ይህ ኳሊቲ የለህም በሚል ከቡድኑ ተቀንሷል። ይህ አጋጣሚ ግን ለዛሬ ማንነቱ እንዳበቃው ይናገራል። ለመጀመሪያ ጊዜ ለብሔራዊ ቡድኑ የተመረጥኩት በአሰልጣኝ አብርሃም ጊዜ ቢሆንም ወዲያው ግን ውበቱ አባተ በመምጣቱ የተቀነስኩበት በእሱ ጊዜ ነው። የተቀነስኩትም በእግር መጫወት ላይ ድክመት አለብህ፣ ስለዚህ እሱን ማሻሻል አለብህ በሚል ነበር ሲል ይህን አጋጣሚ ለዛሬ ማንነቱ መሰረት እንደሆነው ይናገራል። ዛሬ በእግር መጫወት ላይ ጥሩ እንደሆነ ያደረገኝና ለውቀት ያበቃኝ በእግር መጫወት ላይ ድክመት አለብህ ተብዬ መቀነሴ ነው። ይህ አጋጣሚ በውስጥ ያለውን የእግር ኳስ መጫወት ክህሎት አውጥቼ እንዲጠቀም አድርጎኛል። በአጭር ጊዜ ድክመቴን አሻሽዬ ለብሔራዊ ቡድን እንዲመረጥና እንዲታወቅ ረድቶኛል። አዎ አሰልጣኙ በቶ አባተ በድጋሚ መርጦኝ በእሱ ዘመን አሳውቆኛል። ሲል በእግር መጫወት ላይ እንዴት ጥሩ ሊሆን እንደቻለ ተናግረዋል። ሰይድ ሀብታሙ በእግር መጫወት ላይ ግብ ጠባቂዎች ጥሩና ብቁ እንደሆኑ በማድረግ ረገድ በሀገራችን ስልጠናው ላይ ክፍተት እንዳለም ገልጿል። ዝምተኛው ግብ ጠባቂ ሰይድ ሀብታሙ በአምናና በዘንድሮ የብሔራዊ ቡሩና ክለብ አቋሙ ዙሪያ ከብስራት ቴሌቪዥን ዩቲዩብ ቻናል ጋር በሐዋሳ ከተማ ሰፊ ቆይታ አድርጓል። ቆይታውም አሁን ላይ በፕሪሚየር ሊጉ ካሉ ግብ ጠባቂዎች የሱ ምርጥ ግብ ጠባቂ ማን እንደሆነም ተናግረዋል። ለመሆኑ ሰይድ ሀብታሙ ቁጥር አንድ ብሎ የሚጠራው ግብ ጠባቂ ማን ሊሆን ይችላል? ግምታችሁን በኮሚቴ ላይ አስቀምጡ።